በጣም ጠና ስለ የተከበራ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከሰዓት ዜና ይዘን ቀርበናል። አበይት ዘገባዎችን በማስቀደም እንጀምራለን። በሰቆጣ ቃል ኪዳንና በአፍሪካ ልማት ባንክ አማካኝነት በአማራ ክልል እየተተገበረ ያለው የብዛ ሴክተር የተቀናጀ የመቀንጨር ነፃ ፕሮግራም በተያዘለት ጊዜ በውጤታማነት እንዲጠናቀቅ ሁሉም መረባረብ እንዳለበት በምክትል ርዕሰ መስተዳደር ማረግ የማኅበራዊ ዘርፍ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ አሳሰቡ። ሃይማኖቶች ለሰላም ለመተባበርና ለአብሮነት ያላቸውን ፋይዳ ወደ ሕይወታችን በማምጣት ሰላምን በማስፈን መንገድ ማረጋገጥ እንደሚገባ የኢትዮጵያ የሃይማኖት ተቋማት ጉባኤ ምክትል ጠቅላይ ጸሐፊ ሀጅ ሙሰድ አደም አሳሰቡ። ከዜናዎቹ ጋር ሳምራዊት ሙሉጌታ ና በምልክት ቋንቋ ወላ እንዳለ ከመለስ ስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ እናደርጋለን። አብራችሁም ዝለቁ። በሰቆጣ ቃል ኪዳን ና በአፍሪካ ልማት ባንክ አማካኝነት በአማራ ክልል እየተተገበረ ያለው የብዛ ሴክተር የተቀናጀ የመቀንጨር ቅነሳ ፕሮግራም በተያዘለት ጊዜ በውጤታማነት እንዲጠናቀቅ ሁሉም መረባረብ እንዳለበት በምክትል እርሰ መስተዳደር ማድረግ የማህበራዊ ዘርፍ አስተባባሪ የማህበራዊ ዘርፍ ክላስተር አስተባባሪ ና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙነሽ ደስ ያሳሰቡ የሰቆጣ ቃል ኪዳን ከአፍሪካ ልማት ባንክ ጋር በአማራ ክልል እየተከናወኑ ያሉ የብዛ ሴክተር የተቀናጀ የመቀንጨርቅ ነሳ ፕሮጀክት የስራ አፈጻጸም በባህር ዳር ከተማ ተገምግሟል። ለበለጠ ጥላውን ዘገባ ሰለሞን ዘመኑ የሰቆጣ ቃል ኪዳን ከአፍሪካ ልማት ባንክ ጋር በመተባበር የብዝሃ ሴክተር የተቀናጀ የመቀንጨር ቅነሳ ተግባራትን እያከናወነ ይገኛል። የሕፃናትን መቀንጨር ለመቀነስ ድህነትን ከመሰረቱ መቀነስ የሚያስችሉ የመሰረተ ልማት ግንባታን ጨምሮ በትምህርት፣ በጤና፣ በግብርናና መሰል ተግባራት በክልሉ ውስጥ በሚገኙ አምስት ዞኖች ውስጥ በሚገኙ በተመረጡ ዘጠኝ ወረዳዎች የተለያዩ ተግባራት እየተከናወኑ ይገኛሉ። በዚህ ዙሪያ የተከናወኑ ተግባራት የሚመለከታቸው አካላት በተገኙበት በባሕር ዳር ከተማ ተገምግሟል። በግምገማ መድረኩ የተገኙት በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ፕሮግራሙ ውጤታማ እንዲሆን የክልሉ መንግስት በትኩረት እየተከታተለው መሆኑን ገልጸው ያልተጠናቀቁ ተግባራት በቀጣይ እንዲጠናቀቁ ሁሉም እንዲረባረብ አሳስበዋል። የክልሉ መንግስት ይህንን ፕሮግራም ውጤታማ እንዲሆን በቁርጠኝነትና ባለቤትነት እየመራ እንደሆነ እና ቀሪ ያልተጠናቀቁ ተግባራት ጠናቀቁ ጠንካራ ክትትልና ድጋፍ እንደሚያደርግ በራሴና በክልሉ መንግስት ስም ቃል እየገባው ፕሮግራሙ የአራት ዓመት መርሃ ግብር ስለሆነ ሊጠናቀቅ የቀረው ጥቂት ጊዜ ብቻ ስለሆነ የተለየ ርብርብ ማድረግና ግንባታዎች ካልተጠናቀቁ ማጠናቀቅ፣ ቀሪ ተግባራትንም በመፈጸም ሁላችንም ርብርብ ማድረግ እንዳለብን ፈጻሚ ቢሮዎችም ጭምር በቁርጠኝነት እንደሚይዙት ለማሳሰብ ነው። በክልሉ እየተተገበረ የሚገኘው የተቀናጀ የመቀንጨር ቅነሳ ፕሮግራም ታላሚ የሆኑ የህብረተሰብ ክፍሎችና አካባቢዎችን ከመለወጥና ከማሻሻል በተጨማሪ ሌሎች ተጨባጭ ለውጦችን ማሳየት መቻሉን የገለጹት በአማራ ክልል የሰቆጣ ቃል ኪዳን አማካሪ አቶ ባዘው ጫኔ በሂደቱ በክልሉ የተከሰተውን የጸጥታ ችግር ጨምሮ ተግዳሮቶች እንደነበሩበት አስታውሰዋል። ፕሮግራሙ መቀንጨርን ብቻ ሳይሆን በአጠቃላይ ድህነትን የሚቀንስና የአኗኗር ዘይቤንም በመሰረቱ የሚለውጥ መሆኑን ነው። የእናቶችና ህፃናትን አለፍ ሲልም የመላ ቤተሰቡን አመጋገብ ያሻሻለ የእንቁላል ድሮና የወተት ፍየል እንዲያገኙ ተደርጓል። በዚህም ከዕለት ፍጆታቸው አልፈው ጥሪት ማከማቸትና ሌላ ተጨማሪ ፍላጎት ማሟላት ጀምረዋል። በፕሮግራሙ ትግበራ በእርግጥም ከላይ የጠቀስኳቸው ውጤቶችና ለውጦች የተገኙ ቢሆንም በሂደቱ በርካታ ተግዳሮቶች ነበሩት። በዚህ ረገድ የክልሉ መንግስት ቁርጠኝነትና የፈጻሚ ቢሮ አመራሮች ትኩረት በጣም ከፍተኛ ነበር። በፕሮግራሙ በርካታ ውጤታማ ተግባራት መከናወናቸውን የተናገሩት የሰቆጣ ቃል ኪዳን ምክትል ስራ አስኪያጅ አቶ ፍስሐ ተክሌ በቀጣይ ቀሪ ተግባራትን ለማከናወን በሚደረገው ጥረት ድጋፋቸው እንደማይለያቸው ገልጸዋል። በአማካኝ እስከ 3 ፐርሰንት ድረስ የሚደርስ ህጻናትን ከመቀንጨር የማዳን ምጣኔ ተመዝግቧል ማለት ነው። ስለዚህ ይህንን ተሞክሮ ነው እንግዲህ እንደ ምሳሌ ተወስዶ በሌሎች ክልሎች ውስጡ ላይ ሰቆጣ ዲክላሬሽን ወይም ሰቆጣ ቃል ኪዳን መስፋፋት አለበት ተብሎ እየተስፋፋው ማለት ነው ከፌዴራል መንግስቱ በኩል ያው የአፍሪካ ልማት ባንክ ላይ መቀናጆ በጀት አለ መመደብ ያለበት እሱ እስካሁን ድረስ በሚጠበቀው ልክ እየተመደበ አይደለም ይመደባል ግን ያንን ደግሞ የግዴታ እንዲመደብ እኛም ሀላፊነታችንን መወጣት አለብን በፕሮግራሙ የተለያዩ ተግባራት መከናወናቸውንና የተከናወኑ ተግባራት ውጤታማ እንደነበሩ የተናገሩት የመድረኩ ተሳታፊ የዋግምራ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አቶ አሰፋ ነጋሽ ፕሮግራሙ እንዲቀጥልም ጠይቀዋል። የውሃ አቅርቦት፣ የግብርና ምርቱ ላይ፣ የእንስሳ የጤናው ላይ ሞስ ከፍተኛ የሆነ የመሰረተ ልማት ጉድለት ያለበት ከባቢ ነው። እዚህ ጋር ድጋፍ ቢደረግ አሁን የጀመራቸው አይን የመግለጽ ስራዎችን አጠናክሮ ፕሮጀክቱ ቢሰራ ከባቢው ለአንዴና ለመጨረሻ ጊዜ ካለበት የፉድ ሴኩሪቲ ችግር ማውጣት የሚችልበት ትልቅ እድል ስላለ በዚህ አሻራቸውን እንዲያስቀምጡ ጥሪ ማድረግ ነው የምፈልገው። ተጀምረው ያልተጠናቀቁ ተግባራት በቀጣይ ባሉት ጊዜያት እንዲጠናቀቁ ሁሉም የድርሻውን እንዲወጣ ተጠይቋል። ሃይማኖቶች ለሰላም ለመተባበርና ለአብሮነት ያላቸው ፋይዳ ወደ ህይወታችን በማምጣት ሰላምን በሰላማዊ መንገድ ማረጋገጥ እንደሚገባ የኢትዮጵያ የሃይማኖት ተቋማት ጉባኤ ምክትል ጠቅላይ ጸሐፊ ሀጅ መስዑድ አደም አሳሰቡ። ጉባኤው ከአማራ ክልል የሃይማኖት ጉባኤና ጅስራ ከተባለ ክብረሰናይ የድርጅት ጋር በመተባበር በአብሮነት መከባበርን ለሰላም ያለውን ሚና በተመለከተ በባህር ዳር ከተማ ስልጠናና ምክክር ተደርጓል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርስን ባልደረባዬ ዘላለም አስፋው እዚህ ስቱዲዮ ይገኛል። ዘላለም እንዴት ዋልክ? ይመስገን ሳምሪ፣ እንደምንዋል። ይመስገን፣ ሰላም ነኝ። አጠቃላይ በመድረኩ የተነሱ ሀሳቦች ምንድን ናቸው? መልካም። ዛሬ ላይ የኢትዮጵያ የሃይማኖት ተቋማት ጉባኤ ከአማራ ክልል የሃይማኖት ተቋማት ጉባኤና ሲጅራ ከተሰኘ ግብረሰናይ ድርጅት ጋር በመተባበር ነው፣ ትኩረቱም ሰላም ላይ እያደረገ ስልጠናና የምክክር መድረክ በባህር ዳር ከተማ ያካሄደው ማለት ነው። በዚሁ መድረክ ላይ በዋናነት የመድረኩ ዓላማ መቻቻልና አብሮነትን በማጎልበት ግጭቶች በእርቅና በይቅርታ እንዲፈቱ ለማስቻል ያለመ ነው። በሌላኛው ሁለተኛው ጉዳይ ሁለተኛው ዓላማው ደግሞ የፊታችን ሰኔ አራትና ሰኔ አምስት በአማራ ክልል አስተናጋጅነት ታላቅ የሰላም ኮንፈረንስ ይካሄዳል። ይህ ኮንፈረንስ የተቀመጠለትን አላማውን ግቡን እንዲያሳካ ከዚህ በተጨማሪም ደግሞ ጉባኤው ውጤታማ እንዲሆን ዝግጅትም ለማድረግ አላማ በማድረግ ነው ዛሬ ላይ የኢትዮጵያ የሃይማኖት ተቋማት ጉባኤ ይህን የስልጠናና የምክክር መርሃ ግብር ያዘጋጀው ማለት ነው። በስልጠናው ላይ ሰላም ላይ ትኩረት ያደረጉ የተለያዩ ጽሁፎች ቀርበው ውይይት ተደርጎባቸዋል። በስልጠናው ላይ የተነሱ ዋና ዋና ጉዳዮችን ስንመለከት ስለ ሰላም መስራት መለኮታዊ ትእዛዝ ነው። በተለይም ለሃይማኖት አባቶች ስለ ሰላም መናገር ሌላ ትርጉም፣ ሌላ አጀንዳ የሚሰጠው ጉዳይ ሳይሆን መለኮታዊ ትእዛዝ በመሆኑ የማድረግ ግዴታ የተጣለብን ጉዳይ በመሆኑ ስለ ሰላም አብዝተን መናገር አብዝተን ማስተማር አብዝተን መዘመር አለብን የሚሉ ሀሳቦች ተነስተዋል። ከዚህ በተጨማሪ አዛኝነት የሰው ልጆች መለያ ባህሪ መሆን አለበት። ሰብአዊ ርኅራሄ አሁን ያጣነው ጉዳይ ነው። ሰብአዊ ርኅራሄ በመጥፋቱ መተዛዘን በመጥፋቱ መተባበር መደጋገፍ በመጥፋቱ አሁን ከደረስንበት ግጭት ደርሰናል ና ሰባዊ ርኅራሄ የሰው ልጆች መለያ መሆን አለበት ብለዋል። የሃይማኖት መሪዎች የተጠሩት ሰላምን ለማስፈን እርቅን ለማውረድ ነው ና ሃይማኖታዊ ተልኳቸውን ሐዋራዊ ተልኳቸውን በትጋትና በአግባቡ መወጣት አለባቸው። ይህም መወጣት ስንችል በኢትዮጵያ ና አማራ ክልልን ጨምሮ በተለያዩ አካባቢዎች በየጊዜ የሚከሰቱ ግጭቶች፣ አለመግባባቶች አሉ። እነዚህ ጉዳዮች ልባት የሚያገኙት የሃይማኖት መሪዎች ሐዋራዊ ተልኳቸውን ሰላምን የማስፈን እርቀ ሰላምን የሚያወርድ ሚናቸው መወጣት ሲችሉ ነው የሚሉ ጉዳዮች ተነስተዋል። በሌላ መንገድ የሃይማኖት መሪዎች ለሰላምና ለሰላም መቆም ጥብቅና መቆም አለባቸው። በዋናነት ጥብቅናቸው በየትኛውም መንገድ ለሰላምና ለሰላም ብቻ መሆን አለበት። ስለዚህ ይህም ማድረግ ይጠበቅባቸዋል። የሃይማኖት መሪዎች ለሰላም ጥብቅና እንደቆሙት ሁሉ ደግሞ አማኞች ሁሉም እንደ የእምነቱ መሪዎች አሉ የእምነቱ ተከታዮች አባቶችም ማድመጥ አድምጠው ደግሞ መተግበር ምክራቸውን መቀበል ተግሳጥ መቀበል የተከታዮች ወይም የእምነቱ ተከታዮች ኃላፊነት መሆን እንዳለበት ተነስቷል። በየአካባቢ የሚነሱ አሁን ላይ ግጭቶች አሉ። ከዛም ከዚህ የሚነሱ እነዚህ ግጭቶች ማቆሚያቸው እዚህ መሆን አለበት የሚያቆሙትም በእርቅና በይቅርታ ተፈቶ ህዝቡ የሰላም አየር መተንፈስ አለበት። ነጋዴው ነግዶ ማትረፍ አለበት አርሶ አደሮ አርሶ የከተሚውንና ራሱን መመገብ አለበት ስለዚህ የዚህ ጉዳይ ትኩረት ሊሰጠው የሚገባ ጉዳይ ነው የሚሉ ሀሳቦች ተነስተዋል በዚሁ የስልጠና መድረክ ላይ የተለያዩ የሃይማኖት አባቶች ከመንግስት የተወከሉ አካላት ወጣቶች እየተሳተፉ ነው የሚገኙ የተወሰኑ የሃይማኖት መሪዎችን አነጋግረናል ምንድን ያሉን በመድረኩ የተሳተፉ የሃይማኖት አባቶች እኛ እያለን ማን ሊያስታርቅ ነው ማንስ ሊያስተምር ነው ስለዚህ ይህን አለማድረግ በመንፈስም በፈጣሪም ዘንድ ተጠያቂነት ያስከትላል። ስለዚህ ይህ መተግበር አለብን የሚሉ ጉዳዮችን አስተምረዋል። አባቶች በአባትነት መገለጽ አለብን። ልጆችን ከቤት ጀምረን መገሰጽ አለብን። በየእምነቱ በግጭት ምክንያት ወደ ግጭት የገቡ ሀይሎች ወደ ሰላም መንገድ እንዲመጡ በመምከር ይህን ኃላፊነት መወጣት አለብን። ልጆችም የእኛን የአባቶችን ምክርና ተግሳጭ በመስማት አምሯቸውን ልባቸውን ለሰላም ዝግጁ ማድረግ አለባቸው። ስለዚህ ሰላም እንዲመጣ በትጋት መስራት አለብን። መስራትም ይሁን አምልኮትን ሰው በየእምነቱ እምነቱን መቀጠል የሚችለው ማምለክ የሚችለው ሰላም ሲኖር ነውና ለሰላም መትጋት የሁላችንም ኃላፊነት ሊሆን ይገባል የሚለው ሀሳቦች በዚህ መድረግ ተነስተዋል። ዘላለም ስለ እጅግ አድርገ እናመሰግናለን። መልካም ጊዜ የአገር እድገትና መሰረት መሳሪያ ለሆነው ትምህርት ተቀራርቦ መወያየትና በጋራ በመስራት ውጤታማ ማድረግ ተገቢ ስለመሆኑ ከንቲባ አዳነች አቤቤ ተናገሩ። በአዲስ አበባ በየትምህርት ቤቶች ሲካሄድ የነበረው የመምህራን ውይይት በከተማ አቀፍ መድረክ ተጠናቋል። አዲሱ ዳዊት የአዲስ አበባ ከተማ አስተዳደር ትውልድ በመምህራን ይቀረጻል ሀገር በትምህርት ትበልጽጋለች በሚል መሪ ሀሳብ ከመምህራን ጋር ውይይት አካሂዷል። የአዲስ አበባ ከተማ አስተዳደር ከንቲባ ሯዳነች አበቤን ጨምሮ መምህራን የትምህርት ቢሮ ኃላፊዎችና ጥሪ የተደረገላቸው እንግዶችም ታድመዋል። የመምህራን የዘወትር ጥያቄ የሆነው የቤት ባለቤትነት ጉዳይ ደግሞ በቀጣይ እንደ ከተማ በልዩ ትኩረት ሊታይ የሚገባው ቢሆን መልካም ስለመሆኑ አነስተዋል። ለተነሳው ጥያቄ ምላሽ የሰጡት ከንቲባ አዳነች አበቤ ቤት ለመምህራን ወሳኝ መሆኑን ከተማ አስተዳደሩ ይረዳል። በዚህም መሰረት በተቻለ አቅም ጥያቄውን ለመመለስ እየተሰራ ይገኛል ብለዋል። ቤት ለመምህራን መስሪያ ቤቱ ጭምር ነው። የጋራ ጉዳይ ነው ያለን። ነው ያስፈልጋቸዋል። እኔ እስከማውቀው ድረስ አምስት ሺህ ቤቶችን መምህሩ ባለቤት ይሁን ብለው በከፍተኛ የመንግስት ድጎማ እናንተ ላይ እዳው እንዳይበዛ ከከተማው በጀት ላይ መድበን መምህራኖች የቤቱ ባለቤት እንዲሆኑ ያደረግነው ነው። ሁለት ሺህ አስራ አራት ዓመተ ምሕረት ነው ከተማ አስተዳደሩ በልዩ ሁኔታ የመጀመሪያው ተደራጅተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን ነው። ትልቁ ሪሶርስ የከተማው ሀብት እኮ መሬት ነው። መሬትን አቀረበ ከንግድ ባንክ ጋራ ኦልሞስት ሁለት ዓመት የፈጀ ኒጎሽሽን ነው ስናካሄድ የቆየ ነው። ከዛ ውስጥ ወደ መቶ ሀያ ቢሊየን ብር የሚሆን ቤት እንዲገነባላችሁ በጀት አዘጋጅች ያለው ብሎ ንግድ ባንክ ሲናገር ከዚህ በላይ ብስራት ያለ አይመስለኝ ሀያ አምስቱ ፐርሰንት እንዴት ይሟላ የሚለውን እናንተም ስሩ እኛም አንዳንድ ፓኬጆች እናያለን። ዋናው ውሳኔው ነው። ዋናው መሬት ዝግጅት አለ። እናንተ መደራጀት ጀምራችኋል። ሁላችሁም አልተደራጃችሁም። ያልተደራጃችሁ አትሞኙ፣ ተደራጁ። ጥቅማ ጥቅምን ጨምሮ የሕክምና አገልግሎት መምህራን የምናገኝበት እድል ቢመቻች የሚል ሀሳብም በመምህራን ተነስቷል። በተለይ የመምህራን ሆስፒታል በተገባው ቃል መሰረት ቢገነባና መምህራን ያለን ኢኮኖሚያዊ አቅም ታይቶ የጤና መድህን ተጠቃሚ ብንሆን የሚል ሀሳብ በመድረኩ ተነስቷል። ለተነሳው ሀሳብ ምላሽ የሰጡት ከንቲባ በተለይ ለሆስፒታሉ ግንባታ ከተማ አስተዳደሩ ቦታና 50 ሚሊዮን ብር እንደሰጠ ተናግረው በቀጣይ በጋራ በመስራት እውን የሚሆንበትን እድል መፍጠር ይገባል ብለዋል። የመምህራን ሆስፒታል እና ለኮሜርሻል ገቢ ማስገኛ ቦታ ያስፈልገናል፣ ህንፃን ገንባ ስትሉ አመላልሰናቸዋል። እንዴ ወሰንኮ ወዲያው ወዳው ተቀብለን የወሰን ነው መምህራብ ማህበር መጡ ተነጋግር በሚቀጥለው ውሳኔን ያስተላለፍ ነው። ከዛ ለካቢኔያችን አቅርበን ከሊዝ ነፃ ነው። ከሊዝ ነፃ ነው ብቻ ሳይሆን ሰላሳ ሚሊዮን ነበር ያን ያልኩት፣ ግን የሰጠነው ሃምሳ ሚሊዮን ነው። ጨምረን ነው የሰጠነው። አላጎደልንም። ቃላችንን ጠብቀን ነው አሁን መስራት ላይ። እኛም ታጥሮ እንዲቀመጥ አንፈልግም። እናንተም አትተኙ፣ ተንቀሳቀሱ፣ ግድ የለም። በጋራ ተባብረን እንጨርሰው። የጤና መድን አዲስ አበባ ላይ ለየተባለው ሁኔታ መታየት ሊኖርበት ይችላል። ከሴክተሩ ጋራ አልተነጋገርንም። እኔው እናንተ ምን ያክል እንደምትችሉ እንደ መንግስትኛ ደግሞ ከናንተ ምናል እንደምንችል ሆስፒታላችሁ እስከሚደርስ ድረስ እንዴት አድርገን ነው የመምህራኑን ህክምናን ከከተማው አቅም ባገናዘበ መንገድ መሸፈን የሚቻለው የሚለውን ከጤና ቢሮ ጋር ተነጋግረን እሱን ምላሽ እንሰጣችኋለን። የትምህርት ስራ ተቀራርቦ መወያየትንና በጋራ መስራትን የሚጠይቅ ነው ያሉት ከንቲባዋ መስተካከል ለሚገባቸው ጉዳዮችም ደረጃ በደረጃ መፍትሄ ለመስጠት ይሰራል ሲሉ ገልጸዋል። እንግዲህ ይህ ውይይት እዚህ የሚያበቃ አይደለም። እዚህ የሚያበቃ ሳይሆን እንደ ሀገርም የምንወያይበት ውይይት መድረክ አለን። ከነኚህ ውይይት መድረኮቻችን ተነስተን እናቅዳለን። ከዚህ ካነሳናቸው ውስጥ መመለስ የምንችላቸው መመለስ የማንችላቸው ጊዜ የሚጠብቁ አሁን በአጭር ጊዜ የሚመለሱ በመካከለኛ ጊዜ እና በዘላቂነት ደግሞ ከመሰረቱ መመለስ ያለባቸው የምንላቸውን በደንብ በዝርዝር ለይተን በያላችሁበት እንድታውቁትም ጭምር እናደርጋለን። አፈጻጽማችንን ደግሞ በተግባር እንደዚ አይነት መድረክ ፈጥረን እንወያያለን። የደብረ ማርቆስ ከተማ አስተዳደር አካባቢ ጥበቃ ጽዳትና ውበት አረንጓዴ ልማት ጽህፈት ቤት አንድ ነጥብ አራት ሚሊዮን የሚደርስ የተለያዩ ዝርያ ያላቸው ችግኞችን አልምተው ለማህበረሰቡና ለተቋማት ለማሰራጨት የሰራ መሆኑን አስታውቋል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ተሾመ ዋለ የተተከሉ ችግኞች እንዲጸድቁ ህብረተሰቡ የድርሻውን መወጣት እንዳለበትም አሳስበዋል። ወንደሰን ዋለ ዝርዝር ዘገባ አለሁ። የደብረ ማርቆስ ከተማ አስተዳደር ለመጪው ክረምት የአረንጓዴ አሻራ መርሃ ግብር ቅድመ ዝግጅት እያደረገ ይገኛል። የከተማ አስተዳደሩ አካባቢው ጥበቃ ጽዳትና ውበት፣ አረንጓዴ ልማት ጽህፈት ቤት ከ50 በላይ የተለያየ ዝርያ ያላቸው አንድ ነጥብ አራት ሚሊዮን የሚደርስ ችግኞችን አልምቶ ለማህበረሰቡና ለተቋማት በነፃ ለማሰራጨት እየሰራ መሆኑን የጽህፈት ቤቱ ኃላፊ አቶ ቸርነት አለማየው ገልጸዋል። 58 አካባቢ አይነት ችግኞች ወደ 1 ነጥብ 4 ሚሊዮን አካባቢ ችግኝ አዘጋጅተናል እያሰራጨነ በራሳችን ተከላ እናካሄዳለን። የሰፈር አረንጓዴ ቦታዎች አካባቢ ለማህበረሰቡ እናሰራጫለን። ለትምህርት ቤት እናሰራጫለን። ለአምልኮ ቦታዎች እንዲህ እንትን ብለን ከኛ ከራሳችን ተከላ ባለፈ እያሰራጨነ እንግዲህ ከተማው ላይ በአረንጓዴ ልማት ዘርፉ የራሳችንን አስተዋጽኦ ለማድረግ እየሞከረ ነው። እየተጋገዝነ ከተማዋን ውብና ጽዱ ማድረግ ከሁሉም የሚጠበቅ እንትን ነው። በቅድመ ዝግጅት ስራው ለአካባቢው ተስማሚ የሆኑና የማህበረሰቡን ኢኮኖሚና አኗኗር የሚያሻሽሉ የተለያየ ዝርያ ያላቸው ችግኞችን አዘጋጅቶ ለመትከል በትኩረት እየተሰራ መሆኑን የገለጹት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ተሾመ ዋለ፣ የአረንጓዴ አሻራን በተቋማትና በወል መሬቶች በስፋት ከመትከል ባለፈ የተተከለው እንዲጸድቅ በማድረግ የተፈጥሮ ሚዛንን በመጠበቅ ከተሞች ጽዱና አረንጓዴ እንዲሆኑ በትኩረት እየተሰራ ነው ብለዋል። ይህ ችግኝ ጣቢያ በአጠቃላይ ማህበረሰቡ ከአረንጓዴ ልማት ጋር ያለውን እስካሁን ድረስ በየጊዜው እየተሻለ የመጣ አካባቢን የማልማት ሁኔታውን የበለጠ ለማበረታታት እየተሰራ ያለ ነው። ተፈጥሮ ሚዛን ጥበቃ ያለው አስተዋጽኦም ቀላል አይደለም። የተሻለ የደን ሽፋን እንዲኖር ከዚያም ባለፈ ማህበረሰቡ በየአካባቢው በየጓሮ ለምግብነት የሚያገልግሉ አትክልትና ፍራፍሬዎችን እንዲመገብ ከዚያም አልፎ ለሽያጭ እንዲያቀርብ እየተሰራ ነው ያለ። ከዚህ በፊት በከተማው በተከናወኑ አረንጓዴ ልማቶች አካባቢን መልሶ በማልማት በከተማው ለመኖር ምቹ የሆኑ አካባቢዎች እየተፈጠሩ ነው ያሉት ከንቲባው፣ ማህበረሰቡም የለሙ ችግኞችን በመትከል ራሱን ጠቅሞ ለአካባቢው ልማትና ጥበቃ ባለቤት እንዲሆን ጠይቀዋል። በአረንጓዴ አሻራ ፕሮግራማችን ሁሉም ማህበረሰብ ወጥቶ እንዲተክል የተከለውን ደግሞ በባለቤትነት ተከታትሎ እንዲያጸድቅ የጸደቁትንም እስከ መጨረሻው ድረስ አገልግሎት እንዲሰጡ የማድረግ ስራ እንሰራለን ብለን ነው ያቀድ ነው። በዚህ ፕሮግራማችን ትልቁ ስራ ማህበረሰቡን ማሳተፍ፣ ከተማውን ጽዱና ውብ አረንጓዴ ማድረግ ነው ትልቁ ዓላማ። ከደብረ ማርቆስ ከተማና ከክልል አመራሮች የተውጣጣ ቡድን በከተማው ለአረንጓዴ አሻራ ለተከላይ የሚሆን ችግኝ ዝግጅት ያለበትን ደረጃ የመስክ ምልከታ ከማድረግ ጎን ለጎን በደጃዝማች ተደላ ጓሉ ክፍለ ከተማ በማህበረሰቡና በመንግስት ተሳትፎ ለ27 አባወራዎች ለማስተላለፍ እየተገነቡ ያሉ መኖሪያ ቤቶችን ተመልክቷል። የተከበራችሁ የሰዓቱን ዜና ከማጠቃለላችን በፊት አበይት ነጥቦችን እናስታውሳችሁ። በሰቆጣ ቃል ኪዳንና በአፍሪካ ልማት ባንክ አማካኝነት በአማራ ክልል እየተተገበረ ያለው የብዝሃ ሴክተር የተቀናጀ የመቀንጨር ቅነሳ ፕሮግራም በተያዘለት ጊዜ በውጤታማነት እንዲጠናቀቅ ሁሉም መረባረብ እንዳለበት በምክትል እርሰ መስተዳደር ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪና ና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ማሳሰባቸው ሃይማኖቶች ለሰላም ለመተባበርና ለአብሮነት ያላቸው